ሚኒስትር የሚጫወቱት አቶ ኃይለ ማርያም ደሳለኝ ሰሞኑን አስፈቅደውን ጦርነት እንደሚጀምሩ ነግረውናል። ምን ያስቆታል? እውነት እኮ ነው። እኔማ ማ ትህትናቸውን አድንቄ አድንቄ ሊበቃኝ አልቻለም። ትንሽ ሐሳብ የገባኝ ጠቅላዩ እንዴት ነው የሚያስፈቅዱን የሚለው ነገር ነው። ከዛም አልፎ ምናልባት ስልክ ደውለው ሊያስፈቅዱን ከፈለጉ በኋላ ስልክ ተዘግቶ እንዳይቀየሙኝ ወይ ደግሞ እቤት መጥተው እንዳያጡኝ እያሉ አብዝቼ ስጨነቅ የዘነበትኩት። የምር ግን የጠቅላይ ሚኒስትሩ ፉተታ ትንሽ በዛ ያለች አይመስላችሁ? የኢትዮጵያን ሕዝብ አስፈቅደን ጦርነት እንጀምራለን ማለት እንዴት ያለው ፌዝ ነው? እራሳቸውን ሊዘምቱ ፈልገው ከሆነ እዛው ባለቤታቸውን አስፈቅደው መዝመት ካለባቸው መዝመት ነው እንጂ እኛን ምን አድርጉ ሊሉን ነው? የምሬን እኮ ነው ወዳጄ። አቶ ኃይለ ማርያም እንዳሉት ጦርነቱ ከኤርትራ ጋር እንደሆነ አይደለም። ጦርነቱ ብሶት የወለዳቸው የኢትዮጵያ አርበኞች በአምባገነንነት ላይ ያወጁት ጦርነት ነው። አቶ ኃይሌ ሲያውቁ በድፍረት ሳያውቁ በስህተት የኢትዮጵያ ሕዝብ አስፈቅደን ጦርነት እንጀምራለን ይበሉ እንጂ ጦርነቱን ያወጀባቸው ራሱ የኢትዮጵያ ሕዝብ እንደሆነ ሆዳቸው ነግሯቸዋል። ካልነገራቸው ሆዳቸው ይበላበት እንጂ ይናገርበት አሽ የለውም ማለት ነው። በነገራችን ላይ አርበኞች ግንቦት ሰባት በትግራይ በኩል ሰኔ 25 የጀመረውን የማጥቃት እርምጃ መንግስታችን በጋቢ በነጠላ ሲሸፋፍነው ቆይቶ አሁን ትላንትና ነው በሬዲዮ ፋና ድረገጽ በኩል በግልጹ ያመነው። የፋናው ዘገባ እንዳለው ሰላሳ የማይደርሱ ታጣቂዎች በትግራይ በኩል ሊገቡ ሲሞክሩ እንደነበረ የፌዴራል ፖሊስ ገለጸ ብሎናል። እንግዲህ ፋና በሷ ቤት ከሰላሳ የማይበልጡ ብላ ስትል ማጣጣሏ ነው። ለዚህ መልሱ አንድ ወዳጄ የተናገራት ንግግር ናት። ምን ነው እነሱ ሰባት ሆነው አይደለ እንዴት ጥቅትግል የጀመሩት ብሎናል። ወዳጄ ዝም አትልልኝም። እኔን ደግሞ የገረመኝ ምንድን ነው በሉኝ፣ ኤርትራ ድንበር ላይ ለሚደረግ ጦርነት መሀል አዲስ አበባ ላይ የከተመው ፌዴራል ፖሊስ መግለጫ የሚሰጠው በምንዳው ነው። ፌዴራል ፖሊስ የከተማውን ሕዝብ ደብድቦ ዳር ድንበርን ላይ ጠብቆ ይችለዋል። ምንስ የሀገሪቱ መከላከያ በሶማሌ ጉዳይ ተወጥሮ ቢያዝ የፌዴራል ፖሊስ ጡር የለውም እንዴ? እያልኩ በመጠየቅ ላይ ይገኛለሁ። ጦር ያማረው ጦርን የት ያቃታል? እንዳይሉኝ ብቻ። ለማንኛውም ፌዴራል ፖሊስም ሆነ ወታደር እንደ ደርግም የታጠቀ ላሳር ነበር። ነገር ግን ብሶት በታንክና በጥይት አይመከትምና ሰላማዊ ታጋዩ ሀብታሙ አያሌው እንዳለን እመነኝ፣ ደርግም ወድቋል። ግን ነው የሕዝብ ነው፣ የሕዝብ ነው። ደርግ ደርግ ደርግ ወድቋል፣ ኢሃደግ ወድቋል። የታሰሩ ይሰጣሉ። የነጻነት እስኪ ወዳጄ ከሰላሳ የማይበልጡ የተባሉትን የነፃነት ታጋዮች በወፈረረ እናያቸውማ። እኔ የምሰጋው ግን ኢህአዴግዬ ከሰላሳ የማይበልጡ ሸማቂዎች እያለች አርባዋ እንዳይወጣ ነው። የሰጣን ጆሮ አይስማ ከሰማ ጓደኛዬንም እንዲያትሏትም ብሎ ሊያግዝላት ይችላል ብዬ ነው።